ዛሬ አንድ ያጋጠመኝን ነገር ልንገራችሁ። አንድ አጠር ያለ ሚቲንግ ነበረን፣ ለዚሁ ለስራ ጉዳይ ከአንድ ትልቅ ትራንስፖርተር ካምፓኒ ጋር ሚቲንግ ነበረ። ይህም ድርጅት በስሩ ኦልሞስት ወደ 57 ተሽከርካሪዎች ከቀላል እስከ ከባድ የሚባሉ ተሽከርካሪዎችን ያስተዳድራል። በወቅቱ ከማናጀሩ ጋር የነበረኝ ሚቲንግ አንዳንድ ነገሮችን ታዝቤ ነበረ። ድርጅቱ እጅግ በጣም ለትራንስፖርቴሽን ለተለያዩ ኦፕሬሽናል ኮስት የሚያወጣቸው ወጪዎች ራስ ምታት ሆኖባቸዋል። ትምህርት ለመስጠት እጅግ በጣም እንደተቸገሩ ነው ያወራ ነው ኢቨን እንደውም አንድ መኪና ናቸው የገዛ ሾፌራቸው መኪናውን ይዞባቸው እንደጠፋና መልሰውም እንዳላገኟቸው እስካሁን ነው የነገረኝ፣ ሲነግረኝ የነበረው። ከዛ ባለፈ አንዳንድ ከስተመሮችም የትረስ ኢሹ አለባቸው። ምክንያቱም ኦንታይም ዴሊቨሪ ይፈልጋሉ፣ ሹፌሮች ጎን ለጎን የራሳቸውን ስራ ይሰራሉ፣ ጭነቶችን በወቅቱ እንደማያደርሱላቸው ነበረ ሲያወሩ ነበረው ሰው እንደ አማራጭ ተነግረው የነበረው ጂፒኤስ ቢያስገጥም እነዚህን ችግሮች ሊቀርፉለት እንደሚችሉ ነበር ያወራውት ሰው በቀላሉ ምናልባት እንደዚህ አይነት ካምፓኒዎች ተሽከርካሪ ባለቤቶች ከሆናችሁ ጂፒኤስ ስታስገጥሙ እነዚህን ጥቅሞች ታገኛላችሁ። ለምሳሌ ይሄ መኪና የድርጅታችን ተሽከርካሪ ነው። አሁን በዚህ ሰዓት ወደ መገናኛ አካባቢ ነው ያለው ለስራ ጉዳይ። በማንኛውም ሰዓት የት አካባቢ እንዳለ ማየት ትችላለ። ዛሬ ከነጋ ምን ያህል ኪሎ ሜትር እንደተጓዘ ማየት ትችላለ። እንዲሁም ጂፒኤሱ ከተገጠመ ጀምሮ እያንዳንዱን ኪሎ ሜትር መዝግቦ ያስቀምጥልኛል። ይሄ ደግሞ ለሰርቪስ ታይሙ በቀላሉ ሰርቪስ ታይም ሪማይንድ ያደረገኛል። ከዛ ውጪ ወደኋላ ተመልሰን የመኪናውን የጉዞ ታሪክ ማየት እንችላለን። ዛሬ ከነጋ ይሄ መኪና የት የት ሄደዋል የሚለውን በቀላሉ ማኔጅ ማድረግ ይችላለሁ ለራሱ ጉዳይ የተተካ አካባቢ ተንቀሳቅሷል የሚለው ማየት እችላለሁ። ከዛ ውጪ የመኪናውን ሞተር ከማንኛውም ርቀት ላይ ሆናችሁ መቆለፍ ትችላላችሁ። ለምሳሌ መኪናው የስርቆት አደጋ ልክ እንደዚህ የስርቆት አደጋ ቢያጋጥመው ሹፌሩ ወዳልተገባለት እንቅስቃሴ አካባቢ እንቅስቃሴ ቢያደርግ ከማንኛውም ርቀት ላይ ሆኜ ሞተሩን መቆለፍ ይችላለሁ። ሰርቪስ ታይም ሪማይንድ ማድረግ ይችላል የጂፒኤስ። ከዛ ውጪ ሞተር ሲነሳ ሲጠፋ ያሳውቀኛል። ይህንን አገልግሎት ለማግኘት ና ሌሎች ተጨማሪ ጂፒኤስ ዙሪያ ያሉት ጥያቄዎችን ለማግኘት ከዚህ ስር በተዘረዘሩ ስልኮች በመደወል በማንኛውም ሰዓት የዚህ አገልግሎት ተጠቃሚ መሆን ይችላሉ። እናመሰግናለን።